አንተ ጉልበት ሆነህልኝ አንተ ብርታት ሆነህልኝ አንተ ሞገስ ሞገስ ሆነህልኝ እዚህ ደርሻለሁ። ጌታ ክበርልኝ የሱስ ክበርልኝ አንተ ሞገስ ሆነህልኝ አንተ ብቃት ሆነህልኝ አንተ ብርታት ሆነህልኝ እዚህ ደርሻለሁ ጌታ ክበርልኝ፣ ኢየሱስ ክበርልኝ። እረ ስንቱ ስንቱ ስንቱ ይነገራል፣ ለኔ ያደረከው እጅጉን ይገርማል። ኦ ኢየሱስ አንተ ጉልበቱ ነህልኝ፣ አንተ ብርታቱ ነህልኝ፣ አንተ ሞገሱ ነህልኝ፣ እዚህ ደርሻለው። ጌታ ክበርልኝ፣ ኢየሱስ ክበርልኝ፣ አንተ ሞገሱ ነህልኝ፣ አንተ ብቃቱ ነህልኝ፣ አንተ ብርታቱ ነህልኝ፣ እዚህ ደርሻለው። ጌታ ክበርልኝ፣ ኢየሱስ ክበርልኝ፣ ኧረ ስንቱ ስንቱ ስንቱ ይነገራል ለኔ ያደረከው እጅጉን ይገርማል። ሃሌሉያ አባ አንተ ብርታቱ ነህልኝ አንተ ብርታቱ ነህልኝ አንተ ብቃቱ ነህልኝ እዚህ ደርሻለሁ የሱስ ክበርልኝ አባ ክበርልኝ አንተ ሞገሱ ነህልኝ አንተ ብርታቱ ነህልኝ አንተ ደራሹ ነህልኝ እዚህ ደርሻለው የሱስ ክብርልኝ አባ ክብርልኝ። እረ ስንቱ ስንቱ ስንቱ ይነገራል ለእኔ ያደረከው እጅጉን ይገርማል። ሃሌሉያ አባ አንተ ብቃቱ ነህልኝ አንተ ብርታቱ ነህልኝ አንተ ጉልበቱ ነህልኝ። እዚህ ደርሻለው የሱስ ክበርልኝ፣ ጌታ ክበርልኝ። እረ ስንቱ ስንቱ ስንቱ ይነገራል፣ ለእኔ ያደረከው እጅጉን ይገርማል። ክብር ለስም ይሁን አባ የሱስ ሃሌሉያ፣ ሁሉም በአንተ ሆኗል። ያለ አንተ አንዳችም ነገር የሆነ ነገር የለም በህይወቴ። አንተ ጉልበቱ ነህልኝ፣ አንተ ብርታቱ ነህልኝ፣ አንተ ብቃቱ ነህልኝ፣ እዚህ ደርሻለው፣ ጌታ ክበርልኝ፣ የሱስ ክበርልኝ። ክብሩን ሁሉ አንተ ወሰደው ያንተ ነውና እረ ስንቱ ስንቱ ስንቱ ይነገራል። ለእኔ ያደረከው እጅግ ጉን ይገርማል። ሃሌሉያ ኢየሱስ ክርስቶስ ጌታ ነው ለዘላለም።